እንግዲህ የቴና ያሰበችውና ያደረገችው ድርጊት ታውቆባታል ማለት ነው። እንግዲህ ሽማግሌው ካልሞተ እኔ ገንዘብ አልወርስም ገንዘብ አላገኝም ብላ ያሰበችው ቴና ማለት ነው፣ ሽማግሌው ወይም አባባ እንዲገደል ምትእዛዝ አውጥታለች። ይህም ትዕዛዝ እንግዲህ ለዚህ ሰውዬ ማለትም ለትሁት አፍቃሪ ነግረዋለች፣ ማለት ነው። አሁኑኑ ይህንን ሰውዬ አስወግድልኝ፣ ከዛኔም ደግሞ በምትኩ አንተ የፈለግከውን ነገር አደርግልሃለሁኝ፣ ማለትም ትሁትን በቀላሉ እንድትይዛትና ያንተ እንድትሆን አደርግልሃለሁ ብለዋለች። በነገራችን ላይ አጋቹ በጣም ነው የተናገራትኝ። ምክንያቱም እሷ ደግሞ ቅሌቷ ትሁትን ካሊብ አፍቅሯታል ብላ ተናግራለች ማለት ነው። በዚህም የተናገራት ከባድ ነገር ነው። ሌላውን እንግዲህ ዳኒና ኤደንም የተፈጠረ ነገር አለ አዲስ ነገር ማለት ነው እንግዲህ አባባ ግን ምን ሆነው ይሆን ማለትም ያው ስለቱን ወደ ሆዳቸው ሲያስጠጋ ተመልክተን ነበረ ወግቷቸዋል ወይስ አልወጋቸውም ምን አድርጓቸው ሊሆን ይችላል ምን አይነት ነገር ስ ገጥሟቸው ይሆን የሚለውን እንግዲህ ቀጣዩን ክፍል ይዤላችሁ መጥቻለሁ ማለት ነው ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ በያላችሁበት ሰላማችሁ ይብዛልኝ አዲሶች ሰብስክራይብ እያደረጋችሁ ነባሮች ደግሞ ላይክ በማድረግ እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩበት እና እጋብዛለሁ። ዛሬ እንግዲህ ሲላችሁ የመጣሁት እጅግ ተወዳጆች ድራማ ቀጣዩን ክፍል ነው ማለት ነው። በጣም የሚገርም ነገሮች ተፈጥረዋል በዚህ ክፍል ማለት ነው። ከነሱም እንግዲህ ቲና ተጋልጣለች። ቲና ተደርሶባታል። እያደረገችው ነገር አንድ በአንድ ታውቋል ማለት ነው። ማለትም ከዚህ ሰውዬ ጋር ድጋሜ ሌላ አጋጅ ጋር ተነጋግራ አባባን እንዳሳገተችው። በነገራችን ላይ አባባን ሰውየው አግቶታል እንጂ አልገደለውም፣ ምንም አላደረገውም። ሲጀምር እኮ ነግሯታል ግደልልኝ ስትለው እኔ ነብሰ ገዳይ አይደለሁም ነብሰ በላ አይደለሁም ብሏታል። የትሁት አፍቃሪ በነገራችን ላይ ሁለት አፍቃሪ ነው አሁን ላይ ያላት ትሁት ማለት ነው። ባይዘወይ ይገባታል። እና አንደኛውና ዋነኛው ካሊብ አሁን ላይ በጣም አፍቅሯታልኝ። ለዛም እንግዲህ አንዴ ፊልም እንይ፣ አንዴ ወቅ እናድርግ እያለ ሲጨነቅ ሲጠበብ ገልጾ ለመናገር ፈርቶ ወዲያ ወዲህ ሲጠማዘዝ ሰምተናል ማለት ነው። አባባም እንግዲህ ካሊብን ቆይ ለምንድን ነው የዋሸኸኝ? ትሁትን እንዳፈቀርካት ለምን አልነገርከኝም? ለምን መዋሸት አስፈለገ ብለውታል። እሱም አልታወቀውም። እንዳፈቀራት ያውቃል፣ ግን እንዴት ልንገራት እንዴት ልግለጽላትም የሚል ነገር አለ። በሌላ ሰው ዘንድ ደግሞ ይነቃብኛል፣ ይባነንብኛል ብሎ አላሰበም ነበር ማለት ነው ካሌብ። ለዚህም ነው ለማንም ያልተነፈሰው። እና እንግዲህ አሁን ላይ ታዲያ አባባ ምን ሆኑ ነው? እንግዲህ ምን ሆኑ ስንል ሰውየው የወሰዳቸው የጨለማ ክፍል ነው ማለት ነው። በዛ ውስጥ ግን ያደረገው የተናገሩት ነገር ሁሉ አለ። እሱ ምን ሊሆን ይችላል? ዋናው ነገር እንግዲህ ቴና፣ ምንድነው የምትፈልጊው? ነይና የምትፈልጊውን ነገር እንዲፈጽምልሽ አድርጊው። ሽማግሌውን ይዥዋሉ ብሎ እየደውልላታል። ታዲያ ቴና ስትወጥታ ስትሄድ፣ ትሁት ከኋላ ከኋላ ተከትላ አባባ የተቀመጠበትን ቦታ በድጋሚ አይታለች። እውነት ለመናገር ትሁት እኮ ጀግና ናት። ትለያለች፣ የምንለው በምክንያት ነው። ትሁት እንደ ስሟ ትሁት ናት። ቲና ካለን ደግሞ ጭራቅ ናት ማለት ነው። እና በድጋሚ አስባችሁታል። በድጋሚ እገታ እና በጣም የምታሳዝን ሴት ናት። እና በድጋሚ እንግዲህ ዛሬም እገታ ላይ ትገኛለች ቲና በነገራችን ላይ ቴና በጣም ችግር ላይ ወድቃለች አሁን ላይ ምክንያቱም፣ ትሁት አዳምጣታለች። የኔ ጀግና በርታ፣ እንኳንም እንደው በቃ ብቻ አፕሬሸት ስታደርገው ነገር የለም። ምን ብለዋለች? የኔ ጀግና ብለዋለች። ለምን የት ነህ አሁን ስትለው፣ ስለ አባባ ኢንፎርሜሽን ልትነግረው ነበር። የት ነህ አሁን ያለችው ማለትም አሁን ቤት የለም፣ ሂደህ ያለበት ቦታ እንደዚህ አድርገህ እንደዛ አድርገህ ያዘው ልትል ስትደውል ሽማግሌሽን ላስወግድልሽ እየሄድኩ ነው ብሏታል። የሚያስወግደው ግን ከዛ አካባቢ ማለትም ወደ ቤት እንዳይሄድ ለማገት እንጂ ከምድረገጽ አይደለም ማለት ነው የሚያጠፋው ምክንያቱም ቀድሞም ተናግሯል። እኔ ነፍሰ በላ አይደለሁም ብሏል። ቲና ግን እሷ የሰው ነፍስ ሞተ የሰው ነፍስ የሚመስላት የዶሮ ነው መሰለኝ። ቲና በነገራችን ላይ የሰውን ነፍስ እንደ ዶሮ ነፍስ ነው መሰለኝ የምታየው። ለዛ ነው አስወግደው፣ ግደለው ተረዳው፣ ፈለጠው፣ ቆረጠው አይነት ነገር። ከዚህ በፊትም አባባ ታስረው ማለት ታግተው እያለ ተነስ መተው ስትል ነበር ልታስመታው። በኋላ ግን ሄዳ አባዬ ይቅርታ አድርግልኝ ስትል ነበር ማለት ነው። በጣም ነው የምታሳፍረው። አሁን ላይ ታዲያ እሷ አባባ እንዳይነቃባት፣ እሷ እንዳስያዘችው እንዳይነቃባት ያደረገችው የሄደችበት ርቀት በጣም ብዙ ነው። በጣም እንግዲህ ከነዚህም አንዱና ዋነኛው ለካሊብ ምን ብለዋለች ካሊብ መፋታት እንችላለን ብላ መፋታት እንደምትችል ማለትም ልትፈታው እንደፈለገች ነግረዋለች። ታዲያ አሁን ላይ የአባባ መጥፋት ለእሷ ደንታ አይሰጣትም እሷ ምቿ የለበትም እንዲባል ያደረገችው ርቀት ምንድን ነው? አንደኛ መፋታት እንችላለን ብለዋለች። ስለዚህ ይህንን ነገር እሷ ልታደርግ አትችልም እንዲባል ማለት ነው። ሁለተኛ ነገር ደግሞ ከትሁት ጋር ፒስ ሆናለች። እንዴት ነው ከትሁት ጋር ፒስ የሆነችው? የሁላችንም እንደምናውቀው ትሁት መንገድ ላይ ሰው ሲመጣባት ሰውየውና ቴና ያቀነባበሩት ቅንብር ነው። በነገራችን ላይ ልክ አንቺን እንዳዳንሻት መስለሽ ታያት። ከዛ በቃ እሷ አድነኛለች የሚል ነገር በውስጧ ይኑር እኔ ግን በቃ ማለት እንደሌለ እንዳላየው ይሄዳለሁ ብሎ ሰውየው ጋር ተመካክረው ነው። ስለዚህ አሁን ላይ ትውት ጋር ፒስ፣ ትውት ጋር ጓደኛ መስላ ነው የቀረበችው። ያንንም ለራሷ ማለት ነው ለራሷ ቲና ምን ብላለች? ለራሷ በራሷ ስታወራ አሁን ላይ የሚያስፈልገኝ ነገር አለ። ይህም ደግሞ ምንድን ነው? እነዚህን ሁለት ሴቶች መበቀል ማለትም ትውትንና ኤደንን ትውትም ኤደንም ሁለቱም እኔ የምወዳቸውን ወንዶች ወስደዋል ብላለች። በነገራችን ላይ ልትወዳቸው ትችላለች ግን አታፈቅራቸውም። ከሁለቱ አንዱንም ካሌብንም ሆነ ዳኒንም ሆነ ቲና አታፈቅር። ምክንያቱም ስታፈቅሩ እንደዚህ አይደለም፣ ፍቅር እንደዚህ አይደለም። እሷ ግን ከካሌብ ገንዘብ ነው የፈለገችው፣ ከዳኒ ደግሞ በመጀመሪያ አካባቢ ፍቅር ይመስል ነበር። አሁን ላይ ግን ተናግራማለች እኔ ገንዘብ ነው ፍቅሬ ብላለች። ከዚህ በፊት እንግዲህ ለዳኒ ፍቅር ፍቅር እያሉ እኮ መጠማዘዝ አግባብ አይደለም፣ ዋናው ነገር ገንዘብ ነው። የሚገርም ነገር አሁን ላይ በጣም አስፈላጊና ኢምፖርታንት ነገር ሆኖ ያገኘሁት ገንዘብን ነው ብለዋለች። ስለዚህ ዋናው ገንዘብ ነው፣ ኪስ ከሞላ ችግር የለም ብላለች ማለት ነው ቲና ታዲያ ቲና አሁን ላይ አባባን ከታገተበት ቦታ ሄዳ ወረቀት እንዲፈርምላት እንደ ከዚህ ቀደሞ ድፋ ቀና ስትል ነበረ ማለት ነው በዚህ ክፍል በአዲሱ ነገር ግን አባባ ሊፈርምላት ፍቃደኛ አይደለም። በዛ ላይ ደግሞ ትሁት ከስር ከስር ተከትላ ያመጣችው ፖሊስ አለ። በዛ በፖሊስ ምክንያት የትሁትም አሳዳጅ ትሁትን ሲያሳድድ የነበረውም እንዲሁም ደግሞ ቲናም ሁለቱም ተፋፍሰው ማረሚያ ዘብጥያ ወድቀዋል ማለት ነው። ይገባቸዋል እንዴ በነገራችን ላይ ትሁት ለዚህ ቤት ሰራተኛ ብቻ አይደለችም፣ ልጅ ማለት ናት። ልጅ በእውነት ከልጅም በላይ ልጅ እንዴ ከአሊብ ያላረገውን እኮ ነው ያደረገችው እሷ። አባባ ታግተው እያለ ነፍሷን አሳልፋ ሰጥታ ሂዳ ከዛ ዝሆን ከሚያክል ሰውዬ ማለት ነው ጉልያድ ከሚያክል ሰውዬ ከዛ ውስጥ ገብታ ሰውየውን እኮ በፍልጥ ሰንጥቃ አባባን ይዛ የወጣች ጀግና ናት ባይዘወይ ትሁት። ታዲያ አባባ ለምንድን ነው አይ ባዳ ያሉት? በእውነት አባባ ግን በጣም ያሳዝናሉ። ምክንያቱም አይ ባዳ ባዳ ከባድነቱ አይዘልም ከማለታቸው በፊት ያን ደብዳቤ ቲና አውቃ ነው ቲና አውቃ አውጥታ ልክ አባባ የሚቀመጡበት በረንዳ ላይ ወስዳ ከሁለት ብቻ ቀዳ ጥለዋለች። ለምን አባባ አንስቶ እንዲያነበው ከመቅደዷ በፊትም ምን ብላለች? እንግዲህ ሰካክተው ቆ የተቆራረጠውን አንድ ላይ አድርገው ምናምን ያንበቡት ብላ፣ አባባ የሚቀመጥበት ቦታ ሚዛን አውቀ የጣለች በረንዳ ላይ ማለት ነው። ስለዚህ አባ በማንዘተው አይ ጉድ አይትት እኛ በፍቅር አትጅን ብለን ስናገድሽ እንደዚህ አድርግሽ በማስመሰል ሀገርሽ ሄድሽ ያሳዝናል። አይ ባዳ ባዳ ከባድነቱ አይዘልን ብለው እንግዲህ በዛ ተበሳጭተው ወዴት ነው የሄዱት? ሁሌ መጽሐፍ ሊያነቡ የሚሄዱበት ቦታ አላቸው። ወደዛ እየሄዱ እያለ ነው እንግዲህ ይህ ግተት የሆነ ሰው እየመቶ ፍጥርቅ አረጋቸው ማለት ነው። ፍጥርቅ ይዞ ይዟቸው እየሄደ እሱ ወደሚፈልገው ቦታ። ይሄ ደግሞ የቴናም አላማ ነው፣ ብቻ ከቤት ይውጣ ሰውየው። ከቤት እንደወጣ እንደዚህ እንደዚህ አድርገው ብላለች። ይሄ ሰውዬ ግን ማለትም የትሁት አፍቃሪ ግን ማለት ነው በጣም አጠያቂ ነው። ምክንያቱም እንግዲህ ያን ጎልያድ የሚያክል ሰውዬ እንዴት እንዴት እንዴት አድርጎ ሸውዶ እንዴት እንዴት አድርጎ ማለት ነው ምቱን እንዴት ሸዋውዶ ምናምን ነገር አምልጧል። ማለትም ምን ያው ጎልያዱ ነው ያመለጠው ማለት ነው። ያው ሩጡ አመለጠ በሉት፣ የያዘውን ስለት እንኳን ተቀምቶ ማለት ነው ባዶ እጁን። ታዲያ ቲና ደግሞ እንደዚህ እንደሚያደርግላት እርግጠኛ ስለነበረች አንድ ሚሊዮን ብሬን ሲላት፣ አንድ ሚሊዮን ቦታ ሳልቆራረጥ ከህይወቴ ጥፋ ነው ያለችው። ለምን በዚህ ሰውዬ ተማምናበታለች? ሀይለኛ ቦክሰኛ ተማች ተጋጣሚ እንደሆነ አይነት ነገር ማለት ነው። በነገራችን ላይ ይሄ አጋቹ ሰውዬ ማለት ነው የትሁት አፍቃሪ አሁን ደግሞ ለቲና አጋች የሆነላት ጠበቃ የሆናት እሷ በቃ የተኮራራችበት ማለት ነው። እንግዲህ የሰውዬ በመጀመሪያ ሰፈር ውስጥ ትሁትን አግኝቷት ነበረ። የትሁትና የካሌብን ፍቅር ተመልከቱ። ዚጋ እና ትሁትን ሲያገኛት ትሁት ደግሞ ልክ ስታዩ ተደነባብራ ማለት ነው። በቃ የሆነ ጅቢያ እየሰው መስላ ተደናብራ ስትሮት እንግዲህ፣ ካሌብ መጥቶ አቅፏታል ማለት ነው። ካሌብ ደግሞ ምን ያብርሽ እሻው አው አብረኝ ሄድ በማለት እሷም እንግዲህ አብረው ሄደዋል። ወክ እየበሉ ነበረ ማለት ነው። ወክ እያደረጉ ለማለት ነው። እና በዛ ሰዓት ታዲያ ያ ሰውዬ ሲከታተላት የነበረው ከአንዴም ሁለቴ፣ ከሁለቴም ሶስቴ ከስር ከስር ሲከተላት ነበረ ትሁትን በራሱ ለመያዝ ማለት ነው፣ ከቴና ጋር ላለመደራደር። ነገር ግን አልቻለም። ስለዚህ ሳይወድ በግዱ የቴና ድርድር አስፈላጊ ሆኖ ተገኝቶ፣ ቴና መቼም ጭራቅ ጭራቅ ናት እኔ ምለን አድርግልኝ ይሄንን ሰውዬ አስወግድልኝ፣ ያለችው ያው እንዳልኳችሁ ሰውየው ግን አልተወገደም። በነገራችን ላይ ድራማ ሆነ ድራማ ሆኖ በውን እኮ አማትና ምራት እንደዚህ የሚስተዳድዱ ማለት እንደ ለመገዳደል ባይደርሱም ግን በቃ ዚህ ያክል ጥላቻ የተሞላባቸው ብዙ ሰዎች አሉ። ግን ከጥላቻ የሚመጣ መፍትሔ የለም ከመነጋገር እንጂ ማለት ነውና ሁላችንም ሰዎች ስንባል ብዙ ፈተና ብዙ ችግር ብዙ ጭንቀት ሊገጥመን ይችላል ታዲያ እንዴት ነው ማለፍ ያለብን ሲባል የእኛ ህይወት እንዲቃና ቲና ገንዘብ ለማግኘት ስትል ገና ላይ ገና የእሷ ቦርሳ እንዲሞላ ተብሎ የቲና የትሁትም ሆነ የአባባ ህይወት ማለፍም ምን ማለትም የለበትም። ገንዘብ አላፊ ነው። ቲና ግን ገንዘብ አላፊ እንደሆነ እቻለም ሀላፊ ጠፊ እንደሆነች የማታውቅ የሆነች ድፍን ነው የምትመስለው ማለት ነው። ይቅርታ አድርጉልኝ። እናንተ ምን ትላላችሁ? በተለይ በቲና ገጸ ባህሪ ላይ ቲናን እስኪ ግለጽዋትኝ። እንደ በሁለት መስመር ቲናን ግለጽዋት እስኪ፣ ስለ ቲና የሆነ ነገር ጻፉ። በእውነት ቤተሰቦች ኔ እንደ ቲን አይነት ሰው ካላችሁ ማለት ነው የምትሰሙ፣ በእውነቱ ተስተካከሉ፣ ጥሩ ስላልሆነ ይህንን እላችኋለሁ። ቀጣዩን በቀጣይ ክፍል ጅ እስክመጣ በያላችሁበት ሰላም ፍቅር አንድነትን እያድላችሁ እያድለን፣ ሰላም ከሁሉ በላይ ነው ውዶች ዬ እና ይህንን ይመስል ነበረ። ባይ ባይ ተወዳጆች፣ ላይክ ማድረጋችሁን አትርሱ። መልካምነት ለራስ ነው። ሰብስክራይብ እያደረጋችሁ ለምታበረታቱ ለምታበረታቱኝ ከልብ አመሰግናለሁ ማለት ነው። መልካም ጊዜ ይሁንላችሁ። ባይ ባይ ተወዳጆች።